ከመላው ኢትዮጵያ የተወጣጡ የሕዝብና የግል ሚዲያ ባለሙያዎች ከጠቅላይ ሚኒስትር አብይ አህመድ ጋር በተለያዩ ሀገራዊ ጉዳዮች ላይ መወያየታቸው ይታወቃል። ከውይይቱ በኋላ ባለሙያዎቹ የወንጭ ደንዲ ኢኮቱሪዝምን ጎብኝተዋል። እንደ ሚዲያ ባለሙያዎቹ ሀሳብ ወንጭ ደንዲ ኢኮቱሪዝም መንደርና ሎጅ ተፈጥሮ፣ ታሪክ፣ ቅርስና ባህል በአንድ ተሳስሮ የሚገኝበት ድንቅ አካባቢ ነው። ሀገር ያላትን ጸጋ በሚገባ አይቶ የማልማት የመጠበቅና የማቆየት ስራን በግልጽ ያሳየ አካባቢም ነው። የሚዲያ ባለሙያዎቹ ወንጭ አስደንዲ ቱሪዝም መንደርና ለውጅ ከማህበረሰቡ ጋር ከልብ የተሳሰረ አስደናቂ የቱሪስት መዳረሻ መሆኑን ነው የተመለከቱት። የመገናኛ ብዙኃን ይህን ስራ በማስተዋወቅ ረገድ የበኩላቸውን እየተወጡ ቢሆንም የበለጠ መስራት ይጠበቅባቸዋል። ወንጪ ላይ አራት ነገሮች አንድ ላይ ተሰናስለው አይቻለሁ፣ ታሪክ፣ ተፈጥሮ፣ ባህል እና ቅርስ እነዚህ አራቱ አንድ ላይ ተዋደው በሚገባ ተዋህደው ያየሁበት ነው። እሱ ሶስት ነገሮችን የምንማርባቸው ናቸው። የመጀመሪያው ጸጋን የመለየት የማየት ጉዳይ ነው። ከዛ በኋላ ያንን ጸጋ የማልማት ወይም ወደ ስራ የመቀየር ጉዳይ ነው። በሶስተኛ ደረጃ ደግሞ የመጠበቅና የማቆየት ጉዳይ ነው የምናየው እና ወንጪ ላይ እኔ ይህንን በሚገባ አይቻለሁ። ሀብቱ በደንብ ታይቷል። የሚዲያ ባለሙያዎቹ አክለውም እንደሚሉት ወንጪ ደንዲ ከቱሪዝም መንደርና ሎጅ በጥበበኞች የተሰራ ድንቅ የተፈጥሮ መዳረሻ ነው። እንደ እርሳቸው ሀሳብ መሰል የቱሪስት መዳረሻዎችን የመገናኛ ብዙኃንና ባለሙያዎች በማስተዋወቅ ረገድ በትኩረት መስራት አለባቸው። ተፈጥሮ ራሱ በቃ የሚገርም ነው። ተፈጥሮ ላይ ደግሞ የሰው እጅ ጥበብ ትንሽ ሲያርፍበት እንዴት እንደሚያሳምረው ወንጪ ዋነኛ ማሳያ ነው። ኢትዮጵያ ውስጥ በየጓዳ ጎርጓዳው እንደዚህ አይነት ድንቅ ቦታዎች አሉ የሚገልጥ የሚሰራ እጅ የሚያይ ሚዲያ ኮሚኒኬት የሚያደርግ ኮሚኒኬሽን ካለን ኢትዮጵያን ለዓለም ወደፊት በጣም ተስፋ ያላት አገር ሆና ነው የታየችኝ። ወንጪ ደግሞ ዋነኛ ማሳያው ነው። ዛሬ ትናንት ባየሁት የወንጪ አስደማሚ ተፈጥሮ ዘመናዊነት ታክለውበት ከተሰራ በኋላ ድንቅ አካባቢ ሆኖ የቀጠለ ነው። መንግስት በተፈጥሮ የታደሉ አካባቢዎችን በመለየት እያለማ ያለው ስራ አበረታች እና ተጠናክሮ መቀጠል አለበት። እንደ አንድ የመገናኛ ብዙኃን ባለሙያ የተሰሩ ስራዎችን በማስታወቅ ረገድ ሚናን መወጣት ይገባል። ኅብረተሰቡ የኔ ነው ብሎ እንዲይዘው፣ እንዲንከባከበው፣ እንዲጠብቀው ተጠቃሚም እንዲሆን ሰራ ያለው ስራ በጣም ጠቃሚ ነገር ነው። ለሌሎችም አርአያነት ያለው ነው። ሁለተኛ ጫካ ውዜ የተፈጥሮ ዛፉ እንዳለ ሆኖ በዚያ ውስጥ የጎብኚዎቹ በጣም ጸጥ ያለ ቦታ ላይ መጠው እንዲያርፉ እየተሰሩ ያሉ የልማት ስራዎች እጅግ በጣም ጠቃሚዎች ናቸው። ይሄ ነው አዲስ ጅምር ያልኩትም ይሄ ነው። ዝም ብለን ሳንጠቀምበት አይተ ነው ይህ ሀይቅ እኮ ብለን ተደመን እንሄዳለን እንጂ እንዲህ ሊሆን እንደሚችል አስበንም አናውቅም። አዲስ ጅምር ነው ያልኩትም፣ ይሄ ነው። በጣም ፋናወጊ ነው። የወንጪ ኢኮ ቱሪዝም አካባቢ ሁሉም ሰው ሊጎበኝ የሚገባ ድንቅ የቱሪስት መዳረሻ ነው። የሚዲያ ባለሙያዎቹ እንደሚሉት ከሆነ አካባቢው ላይ በተመለከቷቸው ስራዎች መደነቃቸውን በመናገር የመገናኛ ብዙኃን እነዚህን ስራዎች በማስተዋወቅ ረገድ የበኩላቸውን ሚና መወጣት አለባቸው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋውን ጎበዛይ እንደሚሉት ደግሞ መንግስት ከለያቸው የኢኮኖሚ ዘርፎች አንዱ ቱሪዝም ነው። በዚህም ሁለት ጉዳዮች ላይ በትኩረት እየተሰራ እንዳለ በማንሳት የመጀመሪያው ነባር ቅርሶችን የማደስና አዳዲስ መዳረሻዎችን ማልማት ነው። ወንጭ ደንድ ኢኮቱሪዝም መንደር አንዱ እንደሆነ በማንሳት አሁን ላይ የተሟላ የኢኮቱሪዝም ማዕከል መሆን መቻሉን ገልጸዋል። መንግስት በአጠቃላይ ከለያቸው የኢኮኖሚ ዘርፎች አንዱ ቱሪዝም ነው። ቱሪዝም ላይ ሁለት ነገሮች በልዩነት ለመስራት ተጀምሯል። የመጀመሪያው ነባር ቅርሶችን ማደስና አዳዲስ መዳረሻዎችን ማልማት ነው። ነባር ቅርሶች እድሳት ላይ የጁጎል የጅማ የጎንደር ቅርሶች ተጠግነው አልቀዋል። ሌሎቹ ደግሞ በጥገና ሂደት ላይ ያሉት ደግሞ እንደ ላሊበላ፣ አክሱም የመሳሰሉትን ማንሳት እንችላለን። አዳዲስ መዳረሻዎችን ማልማት ትኩረት ተሰጥቶ ተሰርቷል። ደንዲ ወንጪ ኢኮቱሪዝም አንዱ ነው። ሁለተኛው በልዩነት የተሰራ ያለው ከቱሪዝም አንጻር ኮንፈረንስ ቱሪዝም ላይ በትኩረት መስራት ነው። ባለፈው አንድ ዓመት ውስጥ በጣም በርካታ ቱሪዝሞች፣ ኮንፈረንሶች በአዲስ አበባ እና በሌሎች ሀገራችን አካባቢዎች ተካሂደዋል። እነዚህ ሁለቱ ነባር መዳረሻዎችን ማደስ እና አዳዲሶችን ማፍራት እንዲሁም ደግሞ ኮንፈረንስ ቱሪዝም ላይ ማተኮር ቱሪዝምን በከፍተኛ ሁኔታ እንዲያድግ እያደረገ ነው ያለው።